እንዲገባ ሁለታችን ላይ እየማገጠች ሁለታችንንም እያታለ ነበር። አብራም አይደል? ሁለታችንንም እያወራን ነበረ እስከ ቅርብ ሰዓት ድረስ። እሱን ተናገር ያለው ደግሞ ይሄን ነበር የፈራሁት። ኤም ፈርቼ ነበር። ነፂን ልንረዳት ይገባል። ነገ ራሷ ላይ የሆነ ነገር ብታደርግ ወይ ደግሞ ራሷን ለማጥፋት ብትሞክር ህይወት ሰልችታታለች፣ ህይወት ከብዳታለች። የራሷ ቁስል፣ የራሷ ህመም አላት። ስለዚህ እባካችሁ እንረዳት። እንኳን በቃ ምንም ባናደርግላት፣ ያለፈ ህይወቷን ባንመልስላት፣ ከአብርሽ ጋር እንድትሆን ባንፈቅድም ግን ደግሞ በቃ እውነት አላት፣ እንስማት። የሚያዳምጣት ሰው ነው የምትፈልግ ብዬ ተናግሬ ነበረ። በስተመጨረሻ ማንም ሰው የሚያዳምጠኝ የለም፣ ለእኔ የሚያስብ የሚጨነቅ ሰው የለም። አብሶ እኔ ካሳለፍኩት ህመም ከያዝኩት ቁስል ከያዝኩት በቃ እንዴት ማገግም የሌለው ህመም፣ የሚያስፈራሩኝ ሰዎች ህይወቴን ሲኦል አድርገውብኛል። ህይወት ከብዳኛለች። ከቤተሰብ ተጣልቻለሁ። ህመም ላይ ነው ያለሁት። በጸበል በሆስፒታል ነው ያለሁት፣ የምዞረው እዛ ነው። ተውኝ ብላ በኖረችበት በተቀመጠችበት እንግዲህ ሰዎች እየነካኩ እየነካኩ ሚዲያ ላይ ወጣ፣ ሁሉን ነገር እንድትናገር ገፋፍተዋታል። ዛሬ ላይ እንግዲህ እንደምታዩት ተስፋ ቆርጣ በሚመለስባት መልስ፣ ፎቷ ተዘቅዝቆ ሲሰድቧት፣ በጣም ብዙ መጥፎ ቃላቱን ሲናገሯት፣ እንደምታዩት ራሷን መቋቋም አልችል ብላ እጇን በምላጭ ቆርጣለች። እዚህ ድረስ የደረሰችበት ምክንያት እናንተ መርዝ ቃል በምታወጡ ሰዎች ነው። እስኪ ዛሬ ላይ ዛሬ ላይ ምን ልትሉ ነው? የእውነት ይሄንንም ውሸት ልትሉ ነው? እች ልጅ የራሷ ቁስል አለባት። የራሷ ህመም አለባት። ህመሟ ላይ ህመም የጨመራችሁባት፣ የእውነት የሰው ቁስል ላይ እንጨት የምትሰዱ ሰዎች፣ ነገ በእኛ ህይወት ላይ ይደርሳል ብላችሁ የማታስቡ ሰዎች ናችሁ። እርግጠኛውን የምነግራችሁ ነገር ደግሞ ዛሬ በሰው ቁስል በሰው ህመም የምትስቁ የምትሳለቁ የምታሾፉ ሰዎች ነገ እያንዳንዳችሁ ቤት ይገባል። ጠብቂ ማለት ነው፣ ጠብቂ ነፂ ለዚህ ነበር እንረዳት እያልኩኝ የምገኘው። ነፂ ይሄው ፐርሰንት እርግጠኛ ሆነ አብረሽ ሁለታችንም እያታለለን ነው። አብሶ ለሩታም ራሱ ያስበችላት እየተጨነቀችላት ነው የምትገኙ። ምክንያቱም እውነታው መውጣት አለበት። እውነት አለኝ ሚዲያ ላይ የወጣውትኝ አርፌ ከተቀመጥኩበት ከተሰበሰብኩበት ችግሬን ችግር አርጌ ውስጤን ቁስሌን ህመሜን አምቄ ቤቴ በተቀመጥኩኝ ብዙ ሰዎች እየነካኩኝ እየሰደቡኝ እያንቋሸሹኝ እያስፈራሩኝ እየዛቱብኝ መኖሪያ አጣሁኝ፣ በቃ እውነታውን ህዝብ ይወቅልኝ ብላ ነው የወጣቸው። ሌላ ነገር ምንም አስብ አይደለም። እች ልጅ ብዙ ታሪኮች አሏት፣ ብዙ ነገሮችን አሳልፋለች። አንድ ወንድና ሴት ፍቅር ሲጀምሩ አብሮ በፍቅር ሲኖሩ ምን አይነት ተስፋ እንደሚሰጣጡ ምን አይነት እቅዶች እንደነበሯቸው ወይም ሊኖራቸው እንደሚችል መገመት አይከብድም። ይህን ነበር የፈራሁትኝ። አብርሽ ከእውነታው እየሸሸ ይገኛል። ነፂ ወረድ እውነታውን እየተናገረች የሚረዳ ሰው አጣ። ይኸው በዚህ ልክ ራሷን ጉብድታለች፣ በሚያሳዝን ሁኔታ ማለት ነው። እና ሩታን ከፍ ለማድረግ ነፂን ዝቅ ማድረግ አይጠበቅባችሁም። ነፂና ሩታ ማለት አንድ ናቸው። እውነት ለመናገር ሴትነታቸው አንድ ሊያረጋቸው ያረጋቸዋል። በቃ የእውነት ነው እምላቸው ሴትነታቸው እዚህ ጋር ነፂ እያለቀሰች በ እሷን እንደውሻ በጣም ኢግኖር አድርገን ጠልተናት፣ አንቋሸናት። እዚህ ጋር ደግሞ ለሩታ የምታዝኑ የምታስቡ ሰዎች፣ ይሄ ህሊናችሁ ትክክል የማይሰራ ሰዎች ናችሁ። እኔ ለሁለታቸውም ነው እያሰብኩ የምገኘው። የአብረሽ ህይወት እውነት ለመናገር ማለት ነው የሆነ መስተካከል የሚችል ነው፣ ጊዜ አለው ምን አለው። የነፂና የሩታ ህይወት ግን አሳሳቢ ደረጃ ላይ ነው። የእውነት እንምላችሁ እውነታን ትፈልጋለች። አብርች ወጡ ያልተቋጨ ነገር አለ። በቃ ውስጡ የያዘችው ህመም አለ። እሱ ታዋቂ ሰው ስለሆነ ፌመስ ሰው ስለሆነ፣ ሁሉ ሰው ስለሚወደው ስለሚያከብረው፣ ስለሚያደንቀው አፏን እንድትዘጋ ብዙ ሰዎች ሲያስፈራሯት፣ ሲዝቷት ሲዝቱባት ህይወቷን ትምህርቷን መማር አልቻለችም። እንደው እስኪ በእኔ ይሄ ነገር በእኔ እህት ቢሆን ብላችሁ አስቡ፣ ወንዶች ሴቶች፣ ደግሞ ይሄ ነገር በእህቴ ቢፈጠር በእህቴ ላይ ቢደርስ ምን ላደርግ እችላለሁ? ይሄ ነገር ለእኔ ህይወቴ ላይ ቢያጋጥመኝ ምን ላደርግ እችላለሁ ብላችሁ አስቡ። በነፂ ቦታ ሆናችሁ ተውት፣ አንድ ሰዓት ሁለት ሰዓት አልላችሁም፣ አንድ ሰከንድ እንኳን እስኪ ነፂን ለማሰብ ሞክሩ። የእውነት ነው። አብርሽ ከእውነታው እየሸሸ በዚህ ልክ እየካደ ሀቅን እንኳን ለመናገር ምንም አይነት አንደበት የለም። አንደበቱ ነው የተሳሰረው። ሩታ ብዙ ጥያቄ ጠይቀው ነበር፣ እሷን ለማስረዳት እንኳን ፈቃደኛ አይደል። ሚስቱ ላይ በዚህ ልክ ይጮሃል፣ ይናደዳል፣ ይበሳጫል፣ ይቆጣል ያሳለፈው የራሱ የውስጡ ህመም ሊኖርበት ይችላል። አውጥቶ እስካላወራ ድረስ ምንም የምናውቀው ታሪክ የለም። እና እባካችሁ በቻል ነዋቅ ነፂን ዛሬም ላይ ዘግም ላይ በጣም ብዙ ልጆችን አይቻለሁ። በነገራችን ላይ ቤቷ ገብቼ ነበር። ና አይዞን አለንልሽ የምትሉ ልጆች አላችሁ። እናንተ ሰው ናችሁ። በቃ ከዚህ በላይ ሰው የለም፣ ከዚህ በላይ ሰውነት የለም፣ ከዚህ በላይ ህሊና የለም። በቃ ሌላ ምንም ልላችሁ አልችልም። ፈጣሪ ውለታችሁን ይክፈልም። አሁንም ነፂን እናበረታታት። በተለይ ቲክቶክ ላይ ያላችሁ እህቶቼ ወደ ራሳችሁ ተመለሱ። ነፂን አትስደቧት፣ አታንቋሸዋት። ቢያንስ መጨረሻውን እዩ እስኪ። የእውነቴ ነው። ትንሽ ቀን እዩት እስኪ፣ ታገሷት እስኪ። አብርሽ ሙሉ በሙሉ እየሸመጠጠ ነው። እኔ አሁንም ሙሉ በሙሉ እሷን አምናት አለሁ ማለት አይደለም፣ መቶ በመቶ እያለቀሰች ስለተናገረች አምናት አለሁ ማለት አይደለም። ግን የሆነ እውነት አላት። በቃ የሆነ ማስረዳት የፈለገችው ነገር አለ። ተመልካች እንዲያቅላት የምትፈልገው ነገር አለ። ታመም ያለው ህመሜ ደግሞ በጣም ለረጅም ጊዜ የቆየ ነው ያ ህመም እንደዚህ እንድሆን ትምህርቴን እንዳቋረጥ ከቤተሰቦች ጋር እንድጣላ ከጓደኞች ጋር እንደርቅ ብቸኛ ሰው እንድሆን ያደረገኝ ህልቦቼን ሁሉ ሰብሮ ያስቀረብኝ አብርሽ ነው ጎድቶኛል ሰብሮኛል ህይወቴን አበላሽቶታል አመሰቃቅሎብኛል እና እስካሁን እስከ ቅርብ ጊዜ ድረስ ያወራኝ ነበረ በሁለታችንም ላይ ጨዋታ እየተጫወተ ነበር ዋሽቶናል ክዶናል ነው እያለች የምትገኝ የእውነቴን ነው ምላችሁና አብርሽና ሩታ የሚታወቅ ነገር ነው የዋሹት ውሸት አለ። ያ ውሸት ምንድን ነው? መጀመሪያ ላይ ለዩቲዩብ ቪዲዮ ነው የተገናኙት። ከዛ ድንገት ፍቅር ውስጥ ገቡ፣ አብሮ ተፋቀሩ። ጥሩ ህይወት እየኖሩ ነው፣ እግዚአብሔር ይመስገን፣ መጨረሻቸውን ያሳምረው። ግን እዚ ያልተቋጨ ነገር አስቀምጦ ሩታ ጋ የነበረውን ነገር፣ ከነፂ ጋ የነበረውን ነገር መካድ አይችልም። ሀቁን ያውጣ፣ እውነቱን ይናገር፣ ከዛ በኋላ ለፍርድም ይመቻል። እና ነፂን ተው ይሄው በእናንተ ምክንያት ነው እንዲህ የሆነችው። አስቡት። ህሊናችሁ ይውቀሳችሁ። ህሊናችሁን አሰሩት። ተው፣ ግን ነገ በኔ በሉ። አያችሁ፣ እች ልጅ ልክ ሰው እንደሌላት፣ ያኔ በፍቅር አብሮ ክንፍ እንዳላሉ፣ ያኔ ብዙ ቃል እንዳልገባላት፣ ያኔ ተንበርክኮ ቀይ አበባ እንዳልሰጣት፣ ያኔ ብዙ ስጦታ እንዳልሰጣት፣ ያኔ አለሁልሽ ህይወቴ ነሽ ብሎ ተስፋ ቃል እንዳልሰጣት፣ በተስፋ እንዳልሞላት። አስቡት ዛሬ በምትወደው ሰው በምታፈቅረው ሰው እንዲህ ተሰብራ እንዲህ ተጎድታ አንድ ሴት ልጅ ማየት ያማል፣ ያማል በእውነት ነው ምላችሁ። ሩታስ እሱም ብላ ስንት ነገር ነው የሆነችው? ቤተሰቧን ጥላ፣ የምትኖርበትን ሀገር ጥላ አዲስ አበባ የገባችው ያለ ምክንያት አይደለም። ለሱ ብላ ነው፣ ለፍቅሯ ስትል ነው። እና ፍቅር ለሚገባው ሰው ነው ዋጋ የሚከፈለው። አብርሽ ስህተቱን ለመደበቅ ይጮሃል፣ ይናደዳል፣ ይበሳጫል። አሁን የምናገራለሁ አብርሽ፣ እኔ አንተን ጥፋተኛ ማድረግማ ጥፋተኛ አይደለም ብዬ የምናገረው አንደ ቤት የቃል አውጥቶ የሚናገረው ነፂን ወጣ ይቅርታ ስትጠይቅ ከነፂ ጋር የነበረውን ነገር የተለያያችሁበትን ምክንያት ወጠ ለሚዲያ ስታስረዳና ሩታን ቀስ ብለ በስርዓት አውርተ ይሄ ነገር ነው የተፈጠረው ብለ ካልተና እስካልተናገርክ ድረስ እውነቱን እስካላወጣ ድረስ በጭራሽ ልፋታ አልችልም። በጭራሽ ጥፋት የለብኝም ብዬ መቶ ፐርሰንት ደምድሜ ላወራ ልናገር አልችልም። ህሊናዬ አይፈቅድም፣ ይወቅሰኛል። አስቡት እንግዲህ እነዚህ ልጆች ደግሞ ምንድነው የአሹን ፋይል አውጪ በግዴታ የተቀመጠችበት በቃ የተናገሩትን ተናግሬያለሁ፣ አውርቻለሁ፣ በቃኝ፣ በቃ ከዚህ በላይ አታስፈራሩኝ፣ አትዛቱቤ ነው እያለች የምትገኘው እንግዲህ። እንደምታዩዋቸው እነዚህ ደግሞ ሄደው እውነታውን ተናገሪ በእርግጥ እነሱንም በጣም ሲረግጧቸው ነበር። ቲክቶክ ላይ በደንብ ሲሰድባቸው፣ ሲቆጧቸው ነበር። ለምን ነፂ ጋር ወጣችሁ ለምን ነፂ እንደገፋችሁ ለምን ነፂ እንደዚህ እንደዚህ ብላችሁ ነው እየተናገራችኋቸው ያላችሁ። ግን ሰው ናቸው እነሱ ደግሞ ህሊናቸው አዘዛቸው። በቃ እነቺ ልጅ ጥፋት የለባትም እቺ ልጅ ተጎድታለች ልንረዳት ይገባል ብለው እንደ ሰው ህሊናቸው ወቅሷቸው አነ አዋሯት ሌላ ምንም ታሪክ የፈጠሩት ነገር የለም እና አውጪ ነው ፋይሉን እያሏት ያሉት ማውራት ያለብኝን ነገር አውርቻለሁ፣ መናገር ያለብኝን ነገር ተናግሬያለሁ፣ ለሩታን መላክ ያለብኝን ፋይል ልኬ ላታለሁ። እያንዳንዱን ነገር ማየት ያለባት እሷ ናት ነው እያለች የምትገኘው። ግን ነፂን ዛሬ እንዲሆና ሳያት በጣም ነው ያለቀስኩት አሏሻችሁ። በቃ አንዳንዴ የሆነ በሀብርሽ ምክንያት ነው ሌላ ምንም ታሪክ መጡ አይደል፣ ያ ሁሉ ቃል ገብቶላት አንድ ላይ ሲያምሩ በአንድ ምሪንዳ አንድ ላይ እየጠጡ አይታችኋላ፣ ስንት የፍቅር ታሪክ እንዳሳለፉ ስንት ጊዜ በፍቅር ክንፍ ብለው እንደነበር፣ ዛሬ ላይስ አያችሁ። ማፍቀርም ራሱ አንዳንዴ ትክክል ላይሆን ይችላል። አፍቀራችሁም እንዴት ተሰበራላችሁ? እና ነፂ ደግሞ ልነግርሽ የምችለው ነገር ህይወት ይቀጥላል። ዩቲዩብ ላይ መጠሻል ጥሩ ነው። የሚረዱሽ ሰዎች ይረዱሻል። አንድ ቀን ደግሞ ሁሉም ሰው ይረዳሻል። ራሽን ጠብቀሽ ነገሽን አስተካክለሽ ተለውጠች ተቀይረሽ ማሳየት፣ የራሽን ህይወት ጀምረች። ከሱ በልጠሽ መታየት እንጂ ያለብሽ እንዲህ ደካማ ሆነሽ ትናንት ጥሎሽ በሄደ ሰው ትናንት በቃ በማይፈልግሽ ሰው መሃል አንቺ እሱን ስትፈልጊ ጊዜሽ ማባከን የለብሽ፣ መበሳጨት የለብሽም። እሱ ከማንም አይበልጥ፣ ማንም አይደለም። በቃ ጀምራችሁ ነበር የሆነ ነገር አልተሳካም። አልሆነም። ፈጣሪ አልፈቀደውም። የራሽን ህይወት መኖር ሲትጪ የራሽን ምዕራፍ መጀመር ስትይግ ሲገባሽ። በእርግጥ እዚህ ያልተቋጨ ነገር አለ፣ የራሷ ህመም አለባት። አልፈርድብሽ፣ ግን ይህን ራሽን ለማጥፋት የሞከርሽው ነገር እጅግ በጣም አሳዝኖኛል፣ አስደንግጦኛል። እዋክሽ ተረጋጊ። አንቺ ስትኖሪ ነው ሁሉ ነገር ሊኖር የሚችለው። አንቺ ከሌለሽ የለሽ። ዩቲዩብ ሽን በደንብ ስሪበት። አለንልሽ፣ እናበረታታሻለን፣ እንደግፍሻለን። እንባሽ እንዲፈሱ አይቀርም። እውነት አለሽ፣ እናምንሻለን ግን ስትረጋጊ ነው ሁሉ ነገር የሚስተካከለው። አንቺ እንዲሆንሽ እንዴ! ለምን ብለሽ ነው ራሽን የምታጠፊ? ለማን ብለሽ ለማን ብለሽ? የተገፋሽ አንቺ፣ የተጎዳሽ አንቺ፣ የታመምሽ አንቺ፣ ለምን ራሽን ትጎጃለሽ? ራሽን ጠግነሽ ከፍ አድርገሽ የተሻለ ቦታ ላይ ደርሰሽ። አብርሻውን የተሻለ ቦታ ደርሶ ነው ያየሿ። አንቺ ከሱ በልጥሽ መድረስ ትችያለሽ። የተሻለ ደረጃ ላይ መድረስ ትችያለሽ። እና ብዙ ሰዎች ድራማ እየሰራች ነው፣ እየዋሸች ነው። ገና ከመጀመሪያው ገና ማንነቷን ከነመፈጠሯን ማጥ ልጅ ራሱ እንዳላት ሰምቻለሁ። በነገራችን ላይ ነፂ ማለት ነው። ስለዚህም ነገር አውራችኋለሁ። ስለ ኤፍሬም እና ስለ ሩታም የሰማሁት አዲስ ኢንፎርሜሽን አለ። ይህንም እነግራችኋለሁ፣ ግን ዛሬ አይደለም። ልጁ ደግሞ ከልጁ ጋር በተገናኘም አዲስ የሰማሁት ኢንፎርሜሽን አለ። አብርሽ አሁን ነፂን የማግኘት ግዴታ አለብ ግን ለነገሩ ብትሄድ ህመማን ነው የምታባብሰው። አይንን በጨዋት ባት ሄድ መችስ ያሳዝናል፣ ብቻ እየሆነ ያለው ነገር ግን ሴት ልጅ በዚህ ልክ ተጎድታ። የእውነት ለካ ፍቅር ሲገቡበት በጣም ቀላል ነው። በቃ ዘው ብላችሁ ትገባላችሁ። መተዋወቅ በጣም ቀላል ነገር ነው። ግን በፍቅር ደግሞ የተጎዳ ሰው ህይወቱ በቃ መስቀልቅል ነው የሚለው ያሳዝናል። እኔ ነፂ በሆነችው ነገር አዘኛለሁ። ይሄው አያችሁ ደማ ፈሷና አያችሁት። ምን ተጠቀማችሁ? በዚህ የተደሰታችሁ? ምንም ቃል የለኝም። ከዚህ በላይ ለማውራት ራሱ አፌን የተሳሰረው። ብንረዳት ኖሮ ምናልባት እውነት ይኖራት ይሆናል። አብርሽ የሚናገረውን ነገር እስክትናገር እስኪናገር አልጠበቃችሁትም፣ ፈረዳችሁባት። የእውነት እንምላችሁ ግን እግዚአብሔር ፈራጅ፣ እኔ እግዚአብሔር ትክክለኛ ፈራጅ ነው። ፈጣሪ ይበቃ እውነትዋን ንጽህናዋን ያውጣላት። አብርሽም እንደዛ እውነት ካለ እውነት ይውጣ፣ ከዋሸ ደግሞ የግድ መቀጣት አለብን። በዚህ ልክ እያሰቃየ ሴት ንጃ ሩት እኔ ፍቅር ያለቀሰችንም ባራሱ አርሰው አይኔ ላይ ያለ መቼም አርሰው ያማል፣ ያሳዝናል። አብርሽ ተው፣ እኛ አንተን የምንጠብቅ በጣም ከፍ ባለ ነገር ነው። ግን እንደዚህ ዝቅ ብለ ስናይ ደግሞ አዝነናል። ነፂን መካስ አለብህ ቢያንስ፣ ይቅር በላት ይቅርታ በላት። ሌላ ምንም ከአንተ የምጠብቀው ነገር የለም። ህይወትም ጥሩ ሆነም አልሆነም የራስን ኑሮ ትኖራለህ ሰላም ታገኛለህ። አንተም በየጊዜው ሩታ ምን አየች ብኝ ምን ሰማች ብኝ ምን ደረሰች ብኝ ብለህ ከምትጨናነቅ ውሸት አለም ውስጥ ከምትኖር እውነታውን ተናገርና ሰው ም እርፍ ይበል። በቃ ነፂም ትረፍ። በቃ የሚያስፈራሯትን ሰዎች ወጥ ወጣ መልስ ስጥ። ተው፣ እሷ ምንም አላጠፋች ምንም አላደረገችም፣ ይሄ ነገር ነው የተፈጠረው ብለህ አስረዳ እና ነፂ፣ እግዚአብሔር ካንቺ ጋር ይሁን ነው ምለው። በቃ ሀቅሽን እግዚአብሔር ያውጣልሽ። ከህመምሽ ደግሞ አገግመሽ ለማየት ያብቃን። ህመም ውስጥ ነው የምትገኘው። በጣም ነው የምታሳዝነው። እንደ ዛሬ አዝኜ ልቤ እኔ ተሰብሮ በእውነት ነው የምላችሁ። ብቻ እስኪ እናንተ ማሳብ፣ አስተያየት ስጡበት። በጣም ነው ያዘንኩት፣ ከፍቶኛል ዛሬ። የእውነት ነው የምላችሁ።